አንገት ይዘን ስልክና ብዙ ይመስላል። አንዱ ከኔ አባሪ አንገት ሲይዘው እኔ ደግሞ ሄጄ ከኪሱን ስልክ ነበረ ወሰድኩት። ይሄ ሄደ ነበር። በጉርማታ ነበር፣ አንጋረብ ነው እዛ ስልክ ወሰድ ነው በል የሚል ነገር ድምፅ አወጣ። ከዛ አንገት ተደረግን ማለት ነው። እኔም ባለቤቴም አንድ ላይ ይህ ቢሞት በወቅቱ ምንም አይመሰለኝም፣ ግን እሷ እንደዚህ ሲያንገላጡ ከኋላ ሄዱ በማነቅ መሬት እያንፈራፈሩ ራሳቸውን እንዲስቱ ካደረጉ በኋላ መሬት ላይ በመጣል። በአዲስ አበባ ፖሊስና በሌሎች የጸጥታ አካላት የተቀናጀ ስራ አስተማማኝ ሰላሟ ጸንቶ መዝለቅ የቻለችው መዲናችን ወንጀል በመፈጸም ያልተገባ ጥቅም ለማግኘት ከመሻት በዘለለ እሳቤ ሰላሟን ለማናጋትና ነዋሪዎቿን ለማሸበር በቡድን በመደራጀት በተቀናጀ መንገድ እየተንቀሳቀሱ ጭካኔ የተሞላበት ድርጊት ሲፈጽሙ የነበሩ ተጠርጣሪዎች ከያሉበት ተለቃቅመው በቁጥጥር ስር ውለዋል። ባለፉት ዘጠኝ ወራት ውስጥ የሰዎችን አንገት እያነቁ ራሳቸውን መከላከል በማይችሉበት አቅም ውስጥ እንዲገቡ እያደረጉ የያዙትን ንብረት ዘርፈው ሲሰወሩ የቆዩ 34 ተጠርጣሪዎችና በእነዚህ ተጠርጣሪዎች የተዘረፉ ንብረቶችን ተቀብለው ሲገዙ የነበሩ ስምንት ግለሰቦች ተይዘው ምርመራ ተጣርቶባቸዋል። የፈረጠመ ጉልበታቸውና ማናለብኝነት የወለደው ጭካኔያቸው ከሕግ በላይ የሚያደርጋቸው መስሎ የተሰማቸው ቢሆንም የሕግ ጉልበት እንደሚበልጥ አምነዋል። መጠጥ እየጠጣን ነበር። ከዛ ሄድን፣ ጠዋት ነበር፣ ሰክረን ነበር። በዛ ና እንሂድ እንደዚህ ሰው እንቀማለን አሉ። ሄደን ቀምተን ወሰድን፣ ስልክ ይሸጥ ነው። እኔ ከኋላ ወርጄ ከገናት ናይል የሚባለው ግልጅ ጋር ሀጋር እኳች ሁለቱንም ማለት፣ እኔ ወንድን ያዝኩስ ሴቷን ያዝ እንደዛ። ከዛ ሮጠን መኪና ውስጥ ገብተን አመለጥን። ፊጋ አካባቢ ነው። ጠዋት 11 ሰዓት አንድ ግለሰብ ተበዳይ ግለሰብ በእግር እየሄደን ነበር። ከዛ ወደ ጨለማ ገባ። ገባና አንዱ ከኔ አባሪ አንጎት ሲይዘው እኔ ደግሞ ሂጄ ከኪሱን ስልክ ነበረው ወሰድኩት። ጠዋት ነው ማለት ነው። ከዛ ሄድንኛ ደግሞ አራቱ ሁን ንምንሄለው ከዛ አንዱ አንጎቱ ይይዛል፣ አንዱ ሽፈር ነው፣ አንድ ደግሞ ሰው ይጠብቃል፣ አንድ ደግሞ ይፈትሻል ማለት ነው። ኪስ በየካ ክፍለ ከተማ ነው

እዛ አራቱ ነን ሰው መንገድ ላይ የሄደ አንገትን ይዘን ስልኩና ብሩን ይወስዳል። እኔ ሹፌር ነኝ የነበርኩ በዛን ሰዓት እና ሶስት ልጆች ደሞ ከኔ ጋር አሉ። ከዛ ሁለቱም ወርደ ነው አንግም ሚይዙ። ከዛ እኔ በዛን ሰዓት እነሱ አንጋርጎ ሲገቡ እኔ እጃቸው ነው የሚሄደው። እነዚህ ወንጀል ፈጻሚዎች በለየት ባለ መልኩ በቡድን በመደራጀት በቡድን በመደራጀት ብቻ አይደለም፣ አቅማቸውንም ከፍ በማድረግ በማድረግ በተሽከርካሪ በመንቀሳቀስ ጦር መሳሪያም በመጠቀም ነዋሪውን በነዋሪው ላይ የተለያዩ ወንጀል አሰቃቂ የሆኑ ወንጀሎችን እየፈጸሙ በተለይ ፍጹም የሆነ ጭካኔ የተሞላበት ወንጀሎችን እየፈጸሙ የሚሰወሩበትና እነዛን ከተሰወሩበት ቦታ ይዘን ለሕግ የማቅረብ ስራዎችን አሁን በአሁኑ ሰዓት እየሰራ እንገኛለን። እነዚህ ተጠርጣሪዎች በሁለት ከፍለን ማየት እንችላለን። አንደኛው ቡድን ተሽከርካሪም በመጠቀምና ያለ ተሽከርካሪም እየተንቀሳቀሱ ሰዎች ወይ ዜጎች በምሽት ብቻቸውን ሁለት ሆኖ በሚንቀሳቀሱበት ሰዓት ምናልባትም እነዚህ የሚንቀሳቀሱ ሰዎች ውድ ውድ የሆኑ ሞባይሎችን፣ ላፕቶፖችን፣ ጌጣጌጦችንና የሀገር ውስጥ የሚሆን የውጭ ሀገር ገንዘቦችን ይዘዋል ብሎ የሚገምቱትን አስቀድሞ በማጥነት እየተከታተሉ ከኋላ ሄዱ በማነቅ መሬት እያንፈራፈሩ ራሳቸውን እንዲስቱ ካደረጉ በኋላ መሬት ላይ በመጣል ያላቸውን ሁሉ ከቀሙ ወይ ከዘረፉ በኋላ ወዲያው በተያዙ ተሽከርካሪ፣ ባዘጋጁ ተሽከርካሪ ወይም በተከራዩ ተሽከርካሪ ከአካባቢው የመሰወር ወንጀልን የሚሰሩ የሚሰራ ቡድን ነው። ሁለተኛው ቡድን ደግሞ የጸጥታ አልባሳትን በመጠቀም የጸጥታ አካል በመምሰል የአዲስ አበባ ፖሊስን በመምሰል የፌዴራል ፖሊስን በመምሰል ሐሰተኛ የጸጥታ አካላትን መታወቂያ በመጠቀም የሕግ አካል መስለው አስቀድሞ በሚያጠኑት አንዳንድ የተወሰኑ ባለሀብቶችም የግለሰቦችን ቤት በማውጣት እየገቡ የጸጥታ ኃይልንን ለፍተሻ ነው የመጣ ነው ፍርድ ቤት መራጃ ትእዛዝ ይዘናል ሰው እንፈልጋለን በማለት እየገቡ የሚፈልጉትን ውድ ውዱ ጌጣጌጦችን፣ ገንዘቦችን እና ሌሎችም ይጠቅሙናል የሚሉትን ሁሉ ዘርፎ የሚሰወር ቡድን ነው። የእነዚህ ወንጀሎች መፈጸም ፍንጩ የታየው በቦሌ ክፍለ ከተማ ቢሆንም በሌሎች የተለያዩ ክፍለ ከተሞችና አካባቢዎች ተመሳሳይ የወንጀል ድርጊት ስለመፈጸሙ የሚያመላክቱ መረጃዎች በመገኘታቸው የምርመራ ስራው በአዲስ አበባ ፖሊስ የማዕከል ወንጀል ምርመራ ክፍል እየተመራና አቅጣጫ እየተሰጠበት ውጤት ላይ መድረስ ተችሏል። በተደጋጋሚ ከተለያዩ ቦታዎች በምናገኛቸው ከህብረተሰብ በምናገኘው ጥቆማ ከህብረተሰብ የምናገኛቸውን ጥቃቅን መረጃዎች የመኪና ቀለም፣ የተለያዩ ነገሮችን ታርጋ ከካሜራዎች በምናገኛቸው ዳታዎችን መሰረት በማድረግ እሱን በማስፋት ወንጀለኞቹ የት አካባቢና እነማን እንደሆኑ የመለየት ስራ ነው የተሰራው በስፋት ይህንን ወንጀል የሚፈጽሙ ሰዎች ወንጀሉን ሲያስተባብሩ የነበሩ ቡድኑን የሚመሩ የነበሩ የሚያቅዱ የነበሩ ጭካኔ በተሞላበት ሰውን ሲያሰቃዩ የነበሩት በሙሉ በቁጥጥር ስር ውለዋል። በዚህ ቡድን ውስጥ ያሉት ማለት ነው። ወደ ግል ጉዳያቸው ሲንቀሳቀሱ ባላሰቡትና ባልገመቱት መንገድ በጉልበተኞቹ ታንቀው ንብረታቸው የተዘረፈባቸው የግል ተበዳዮች ራሳቸውን ለመከላከልና ሕይወታቸውን ለማትረፍ ከወንጀል ፈጻሚዎቹ ጋር ትንቅንቅ ውስጥ ገብተው የነበረ ቢሆንም በአንገታቸው ላይ ተጠምጥሞ የተቆለፈው የፈርጣማዎቹ ክንድ አቅማቸውን ሰልቦባቸዋል። እንዴት ነው የነበረው? እኔ ወደ ስራ እየገባሁ የነበረ ሁሌም በጠዋት ነው ተነስቼ ወደ ስራ የሚሄደው። ሰሚት አካባቢ ነው፣ ሰሚት ቤተክርስቲያን አካባቢ ጊዮርጊስ አለ፣ እዛ አካባቢ ነው። ሶ በቀኑ እኔ ወደ ስራ እየሄድኩ ነው፣ ሁሌም በጥንቃቄ ነው እንትን ብለው መሄደው። አጋጣሚ ሆነው ማለት ነውና መጀመሪያ ላይ መኪናዋን ከማየቴ በፊት አስታውሳለሁ፣ ሰዎች ምናምን ዙሪያ ጋ ነበሩ ራሴን እየጠበኩ ተጠንቀቅኩ ነው ማለት ሲሄድ የነበረውና መኪናዋን ካየው በኋላ ውስጥ ግን የሆነ ድባቴ ውስጥ የመግባት ስሜት ነበረው። ዞሮ መጡ፣ ታርጋውን ማየት አልቻልኩኝም። ክሮስ አድርገውኝ ከሄዱ በኋላ ራሱ ምን ተፈጠረ አላስታወስም ተመናገር ሶ በኋላ ላይ ከነቃው ምናምን በኋላ ሀንግ አድርገውኛል። ብዙ ናቸው፣ ፊት ለፊት መጡ፣ በቦክስ አንዩ ሲመታኝ ራሴን ሳትኩ ማለት ነው። ወርቅ ያለው ምናምን፣ ሰዎች በአካባቢውም አልነበሩም። እና የተወሰነች አንድ ልጅ እንደ ኢሉዥን ቅዠት ነው የሚባለው እንደዛ ነውና ቀናስን ምን ሆነ ነው ምን ሆነ ነው ምናምን ትለኛለች። ሀንግል ተሰራው ያወቁት ከዛም በኋላ ነው ይሄ ወንጀል የተሰራብኝ። ሰንሻይን የአረጋውያን መጦሪያ አካባቢ ነው፣ ሁለተኛ በር ማለት ነው ሰሚት እና ጠዋት ጥቅምት 26 12 ተኩል ላይ ነው ይሄ ነገር የተፈጸመብኝ ማለት ነው። እና ከቤት ሲወጣ ከቤቴ 200 ሜትር ይሆናል ከቤቴ ወጥቼ ማለት ነው እና ሲከታተሉኝ ነበረ። በአንደኛው የጎረቤት ሰው መስሎ ተከታትሎኝ እስከ መኪናው ድረስ በቪክስ መኪና ነው የመጡት። አንደኛው ከመኪና ጀርባ ቆሞ ነበረ። ሁለተኛው ደግሞ ገቢና ውስጥ ነበረ። እኔ እነሱን አይቼ ነው ያለፍኩት። እኔ አልፌ እንደው አንድ አምሳ ሜትር እንደተራመድኩኝ እና ከኋላዬ አነቁኝ። በዛ ሰዓት የኔ ቃል ተናገርኩኝ። በኋላ በቃ ራሴን አላወቅኩኝም ማለት ነው። ሜዳ ላይ አቧራ ውስጥ አገኘሁት ራሴን ከጊዜ በኋላ። መስከረም 27 ጠዋት 12 ሰዓት ከሩብ አካባቢ ነው ወንጀሉ የተፈጸመብኝ። ቦሌ ቡልቡላ 40/60 አካባቢ ነው። ወደ ስራ እየርኩ የሆነ ቤትስ መኪና መታ ነበረች። እዛ ከኋላዊ መኪና እንደመጣው መኪና እንደቆመ ነው ከመኪና የወረደ ሳይሆን መኪና በእግር የመጣ ሰው መጥቶ ከኋላዬን አነቀኝ። ጠዋት ጾም ጸሎት እንሄዳለን ብለን በሁለት ሰዓት ከቤታችን ወጥተን አንድ መቶ ሜትርም እንኳን ማትሞላ መንገድ እየሄድን እያለን ከባለቤቴ ጋር እየድን እያለን ከኋላ መኪና ቪትስ መኪና መጥቶ ተከትሎን ቀስ ብሎ እየመጣ እኛ መኪናው ያልፋል ብለን ነው እየድን የነበረው። መኪናው ቀስ ብሎ እየሄደ እኛ ለመኪናው ነው መንገድ ስንለቅ የነበረው። ከዛ ከኋላችን መኪናው ሰዎቹን አውርዶ ለራሱ ቀስ እንዳለ መንገዱን ዘግቶብን ወደዚህም ወደዛ እንዳንል በጣም ወደኛ ተጠግቶ መኪናው ትንሽ ለመዞር ስል ማዞር እንደ ማለፊያ አካባቢ ደርሶ አለፈን። ከዛ አለፈ ዞረ፣ ሲዞር እኛን መንገድ ዘጋብን። መንገድ ከዘጋም በኋላ ከመኪና ውስጥ ድምጽ ሰጠ፣ የሆነ ሰው፣ ሹፌሩ ይሁን የሆነ ሰው አላውቅም። የሆነ በል የሚል ነገር ድምጽ አወጣ። ከዛ አንግት አደረግን ማለት ነው። እኔም ባለቤቴም አንድ ላይ አየው፣ ዞር አየውና ሰዎችን ሚያልፉ መስለኝ ነው። ከዛ መኪና ወደው ፊት ለፊታችን ዞሩ። እኔ ትኩረቴ መኪና ላይ ነው ያደረግኩት። ስለዛ መኪና አዞሩ። ባለቤቴ ፈርታ ወደ እኔ ጠጋለች። ሁለቱ ግግብዳ ሰዎች ዞር ብዬ ሲያይ ሁለቱ ሰዎች አንገቴ ላይ ቆመዋል። አንዱ በእሷ በኩል አንዱ በእኔ በኩል ፊታቸውን በደንብ አይቻሉ በወቅቱ። ከዛ መኪና ወደ ፊት ለፊታችን አዞሩ። መኪና ላይ ትኩረት መኪና እንዳይገጭኝ ብዬ መኪና ላይ ትኩረት አረቁት። ከዛ እነሱ አንገታችን ላይ ቆሙ። ከዛ ፊት ለፊት አንዱ ወረደ። አንዱ መኪና ውስጥ ሆኖ በለው በለው የሚል ድምፅ አሰማ። ከዛ ሁለቱም ዘለሉና እኛ ላይ ወደ አንጋረጉን። ሁለቱም በአንድ እንትን ሲታገል ፊት ለፊት እያዞሩኝ ነበር። ባለቤትን አንጠልጥሎ እኔ ፊት ለፊት አዞሮ አስወደቁት። እሷ እኔን ወደን ፊት ለፊት ይዞኝ ጣሉኝ እዛው። ከዛ ከፊት ለፊት መጥቶ ኪሴ ሲገባ አንዱ እያየው ነበር። ይህ በቃ አንጠላጥሎኛል። በቃ ሰው በጣም ከባድ ነው፣ ግብዳ ነው። ምን እንደያዘው አላቅም። ከዛ አንጠላጥሎኛል ማውራት አልችልም። ለተወሰነ ሰዓት ደግሞ ራስን እንትኝ ብያለሁ። ደክሞኛል፣ በቃ መታገል አልቻልኩም። አይኔ ወደ እንትን እያለ ነበር። በፖሊስ ቁጥጥር ስር የዋሉት ተጠርጣሪዎች ብዛት በአጠቃላይ 42 ሲሆኑ በእነዚህ ተጠርጣሪዎች ላይ 56 የምርመራ መዝገብ ተደራጅቶባቸዋል። እዚህ ደረጃ ለመድረስና የተበዳዮችንም ባለማበስ ፖሊስ የከፈለው መሥዋዕትነትና ከወንጀል ፈጻሚዎቹ ጋር ያደረገው ትንቅንቅ ማንም ሰው ወንጀል ፈጽሞ ማምለጥ እንደማይችልና የአዲስ አበባ ፖሊስ በሪፎርሙ ባከናወናቸው ልዩ ልዩ ተግባራት የመፈጸም አቅሙ በእጅጉ ማደጉን ከሚያመላክቱ ውጤቶች እንደ አንዱ ሊወሰድ የሚችል ማሳያ ነው። እነዚህን ተጠርጣሪዎች እንዲህ እንግዲህ ያልተገባ ሁሉም ቦታ ከሀገር ለመውጣት ይመስላል። መኪና ተከራይቶ ተኮናትሮ በሚንቀሳቀሱበት ሰዓት እዛ ደረጃ ደርሰን ከሁሉም የጸጥታ አካላት ጋር በትብብር ይዘን ያመጣናቸው ተጠርጣሪዎች ናቸው። አንዳንዶቹም በተለያየ ጊዜ ሀገራችንን ሲወጉ በነበሩት አካላት ጦርነት ውስጥ ተሳትፎ ሀገርና የጸጥታ አካላትን ሲወጉ የነበሩና እዛ ውስጥ ባካበቱት ወንጀል የመፈጸም ልምድና ጭካኔም ጭምር ተጠቅመው የዘረፋ ወንጀል ሲፈጽሙ የነበሩ በመሆኑ ይህንን አዲስ አበባ ፖሊስ እንግዲህ ባደራጀው የጥናት ቡድን፣ የክትትል ቡድን፣ የኦፕሬሽንና የምርመራ ቡድን ሙሉ ስራውን ሰርቶ አሁን ላይ አጠናቆ እነዚህን አርባ ሁለት ተጠርጣሪዎች ለፍርድ በማቅረብ ላይ ይገኛል። በጣም ከፍተኛ ድካም የነበረበት ስራውም ቀላል ያልነበረ በጥሩ ሁኔታ የተመራ በየቀኑ እየተገመገመ የማስተካከያ ሁኔታዎች እየተቀመጡ የተሰራበት ሁኔታ ነው ያለው። በጣም ቀላል አይደሉም፣ በጣም አደገኛ ሰዎች ናቸው። በዛው ልክ ተዘጋጅተን በጥንቃቄ እና በጥበብ የተሰራ ስለሆነ ካልሆነ በስተቀር እነዚህን ሰዎች በቁጥጥር ስር ማዋል ቁጭ ብለን እንደምናወራው ቀላል አለመሆኑን ለመግለጽ ነው። እጅግ የሚያኮራ ፖሊሳዊ ጥበብ የተሞላበት የክትትልና የምርመራ ስራ ተሰርቶ ይሄ ውጤት ተገኝቶ ውጤቱም ደግሞ አንደኛ ደረጃ ዛሬ ላይ ይሄ ወንጀል አዲስ አበባ ላይ እንዲቆምና ስጋት እንዳይሆን ማድረግ ችለናል። በሁለተኛ ደረጃ እነዚህ ተጠርጣሪዎች በቂ የሆነ ቅጣት የሚያገኙበት ወይ ፍርድ የሚያገኙበት ማስረጃ በቂ ሁኔታ ማደራጀት ችለናል። ስለዚህ እነሱንም ሆነ ሌሎችን ተመሳሳይ ወንጀል የሚፈጸም ሀሳብ ያላቸውን አካላት የማስተማር የሚያስተምር ትልቅ ስራና ትልቅ የተሳካ የምርመራ ስራ ተሰርተዋል። ወሰን አካባቢ እሱም ጠዋት ነው፣ አስራ ሁለት ሰዓት በመኪና ሄድ ነው። ከዛ አንድ ግለሰብ አገኘንና ሂደን አንዱ አንጎታ አንቆስ ሲይዘው እኔ ደግሞ ሄጄ ከኪሱ እና እንትን መሳሪያ ነበረው ወሰድኩለት ማለት ነው። ሽጉጥ ከኋላ እንትኑ ማለት ነው፣ ከጀርባ ስቁምጣት ነበር እሱ አውጥቼ ወሰድኩት። እኔ መጀመሪያ ኪስ ነበር የሚሰርቀው፣ ከዛ ኪስ ከዛ ቀስ ቀስ ያልኩ እንደዛ ጀመርኩ መስረቅ ከሰው ጋር ወኔ ሚሄድ ምናምን። ሀያ ሁለት ነበር ሰፈር በመኪና ልንቀሳቀስ እንትን ለነበር በእግሬ ነበር የምሰራው። ከእዛ እዛ ሀያ ሁለት ዳውንታውን አካባቢ እዛ በአዲስ አስፋልት እዛ የቀማ ጠቀም ነበር። አንዳንዴ በእግራችን ሁለቱ ምናምን ውደን እንሰርቃለን። ካልሆነ ደግሞ በመኪና ደግሞ አራት ሰው ሆነ ምናምን ይሰርቃል። ሌሎች ደግሞ እዚህ ቃሊቲ አካባቢ አንድ ሰው ሀንጋር ገናል እየሄደ ነበር በጉርማታ ነበር ሀንጋረግ ነው እዛ ስልክ ወሰድንበት። ሌላ ደግሞ እዚህ ገላን አካባቢ ቃሊቲ አንድ እዛም አንድ ሰው ሀንጋር ገና ስልክ ወሰድንበት። ሌላ ደግሞ እዚህ እንትን ሰሚት ለሚቆራ አካባቢ አንድ ሰው አንድ አድርገናል። ብር ብቻ ወሰድንበት፣ ሰዎች ብር ወሰድንበት በቃ። ሌላ ደግሞ አንድ መዋይል ነበረች ከጓደኞች ጋር ይጃለሁ። ያው መዋይሉ ጓደኛ የዘረፈ ከሱ ጋር ነበርኩ፣ ያው እዛ መኪና ውስጥ ነበርኩ። ዘርፎ ከአንድ ሰው አንቆ መዋይል ተቀቡ ለመጣ እኔ መኪና ውስጥ ነበርኩ፣ አብረን ሄዱ። ሌላ ደግሞ ሁለተኛ ደግሞ እንደዛ መዋይል እንደዛ ዘረፈ፣ ይዞት መጣ መኪና ላይ ያለው አብረን ትመለስ። ይህ ነው። 2024 ከጠዋቱ 12 ከ40 ሲሆን ነው ወደ ስራ የገባው ነበረ። አጋጣሚ ላፕቶፕ ያው አዲስ ላፕቶፕ ሆኖ የመስሪያ ቤት ስልክ፣ ኤቲኤም ካርዶች፣ መታወቂያ፣ ኤርፓዶች፣ ባግ እነዚህ ነገሮች ተወስደብኛል። ላፕቶፕ ነበረ በቦርሳይ ውስጥ ታብሌት ነበረ፣ ኪሴ ውስጥ ደግሞ ሞባይል ኢንፊኔክስ ነበረ እነኚህ ሶስቱን ወሰዱብኝ ማለት ነው። ከወደኩ በኋላ ስልኬና ጣቴ ላይ የነበረ የወርቅ ቀለበት ከወሰደ በኋላ ከጣሌን ካነቀኝ በኋላ እናክሶኝ ይዞን የተዘዋውሩ እዛን ቀን የነበረው እጄ ላይ የነበረ ተንጠልጣ ቦርሳ ነበረ። ቦርሳ ውስጥ የነበሩት ንብረቶች ሙሉ ተወስዶብኛል የኔ ማለት ነው። ሞባይል ነበረ፣ ጃንጥላ ነበረ የቢሮ መታወቂያዎች፣ ኤቲኤሞች እኔን ሀንግ ካረገ በኋላ እንደዚህ ውጅም ከተተ፣ አፌ እጄና አፍ ውስጥ ከተተ። በላላኝ በጣም እዚጋ እዚጋ ወደ ሶስት ቦታ አደማማኝ፣ ዛንቀ እና ከዛ በኋላ ቀለበቱ አልወጣ ስለው ትተና አለው እየሰማው ማለት ነው። እና ብቻ ከባድ ነበረ። እኔ ከንብረቱ ትልቁ ነፍስም መትረፉ ትልቁ ነገር ነው። እነሱ እይታቸው ነፍስም እንድተርፍ ስላልሆነ መትረፋችንም ትልቁ ነገር ነው ብዬ እገምታለሁ። ኪሴ ውስጥ የነበረው በወቅቱ ሞባይልና ብር ነበር። ሞባይልና ብር በሞባይል በቀኝ በኩል ነው፣ ብር ደግሞ በግራ በኩል ነው ያደረግኩት። ከዛ እጁ ሲገባ እያየው ነበር። ያኛው አንጠላጥሎኛል። እንዴት እሱን ልታገል፣ ፌለፊቶኝ፣ ከዛ በቃ ይዞ ሄዶ ከዛ ሰዎቹን ተከታትዬ መያዝ አልቻልኩም። ታርጋም በወቅቱ ይዣለሁ ሰዎቹም ይዘዋል አብሮ ይሮጡም አሉ የተወሰነ ሰዎች፣ ህዝቡ ግን ቆሞ እያየው ነበር። ከዛ ወደም ወደ ፖሊስ ሄደን ፖሊሶቹን ቦታ ሄዶ አይቶ ያለ ነገር የእሷን ደማ ጥቦ ምን ብሎ ቀለባት ስለመይዝ መውጣት አልቻለም። ከዛ ይዞ ሄደን ቃል ሰጠነ ከመጥፎም የተሻለ መጥፎን መርጠው የተወሰደባቸው ንብረት ቀርቶ በህይወት መትረፋቸውን ደስታቸው ያደረጉት የግል ተበዳዮች ፖሊስ ተጠርጣሪዎቹን በቁጥጥር ስር ከዋለ በኋላ እንዲመርጡ በጠራቸው ወቅት የተሰማቸው ስሜት ደስታቸውን እጥፍ ድርብ አድርጎላቸዋል የሚፈጽሙበት ሁኔታ ጭካኔ የተሞላበት አቅማቸውም በስፖርት የዳበረ ጉልበትም ያላቸው ጭካኔያቸውም ጥግ ድረስ የደረሱ ሰዎች ስለሆኑ እነዚህ ሰዎች ይያዛሉ ወይ የሚል ህዝቡ ጋር ወንጀል የተፈጸመባቸው ሰዎች ጋር ጥርጣሬ ነበር ተይዞ ሲያዩ ፖሊስን በማድነቅ እውነትም ማንም ሰው ለጊዜው የሆነ ችግር ሊፈጥር ይችላል እንጂ ከፖሊስ ዓይን ሊያመልጡ አይችሉም የሚል ከህዝቡ እያገኘን ያለነው ፊድባክ አለ። በጣም ጥሩ ስራ ነው፣ እዚህ አካባቢ ላይ የተሰራው እና በአብዛኛው በሚባል ደረጃ ይህንን ወንጀል እየዞሩ ሲሰሩ የነበሩት ሙሉ በሙሉ ተይዟል። በጣም ነው የማመሰግነው እኔ አሁን እነኛ ወደ ሰባት የሚሆኑ ተይዞ ነበረ። ያው ቁጥር አላቸው ተሳልፎ ነበረ። የትኞቹ ናቸው አንተን የዘረፉት ወይም ንብረትን የነጠቁ የትኞቹ ናቸው ብሎ ሲነገሩኝ ቀጥታ ሁለቱን ሰዎች አገኘሁኝ። ሁለቱን ሰዎች አሳዩቸው ትክክለኛ፣ እነሱም ደግሞ እንደዛው ነው ቃል የሰጡት። ጥቅምት ስድስት ነው አስራ ሁለት ተኩል ላይ መቴን በቪክስ መኪና ቃል ሲሰጡ ማለት ነው እነሱ ይህን ሰውዬ ላይ ላፕቶፕ ታብሌት ሞባይል ወሰርንበት ብለው ቃል ሰጡ ፖሊስ ጣቢያ እና፣ በጣም ደስ ብሎኛል። ፖሊስ እንደዚህ ማድረጉ እኔ ዛሬም ነገም በፖሊስ ጎን ነኝ ያለሁት። ደስ ብሎኛል የእውነቱ መገኘቱ። እኔ ፖሊስ ይዛል ብዬ አላመንኩ። እውነት ህብረተሰቡ ደብቀዋል በወቅቱ ህብረተሰቡ ተከታትሎ ቤዝ ኑሮ ይዝ ነበር። ቀን ነው ቀን ሁለት ሰዓት ነው ሰው ይዝ ነበር። ግን ፖሊስ ደከመኝ ሰለችን ሳይል ሁሉም ክትትሎችም የአዲስ አበባ ፖሊስ በሙሉ ወዳውን ተከታትሎ የማያዙ በጣም ደስ ብለኛል። እኔ ሰዎቹ ፊቱ ሲያ በጣም ነው እንትናለኝ በጣም ነው የተሰማኝ። አይቻለሁ። እነዚህ ሰዎች አዲስ አይደለም። እኔ ቢሞት በወቅቱ ምንም አይመሰለኝም። ግን እሷ እንደዚህ ሲያንገላጡ ሰውነታቸውን አይቻለሁ። እንደዚህ ሲያንገላጡ ከነሱ ማጥራፍ በጣም ነው የገረመኝ። ሴት ልጅ ነው ሀንግ ተደርገ ምን ሀይል እንደሚያም በጣም ከባድ ነው። ሰዎችም ይገኛሉ ብዬ አላሰብኩም። ወዲያውን ወንጀል ሰርቶ ማንም ሰው እንደማይወጣ በዚህ አረጋግጭ ያለው በጣም ስሜቱ ከባድ ነው። ተመናገር ፎ ዘላስት ዋን መንዝ አልተኛውም። ተመናገር በጣም ማስታውሰ ያለው ከትራውማ ውስጥ መውጣት አልቻልኩ። ተመናገር ሰው ሲደወልኝ ና መጠለይ ምናምን ስባል ያለው የነበረው ስሜት በጣም ደስ የሚል ነው። ተመናገር ጥሩ ነው እንግዲህ የጸጥታ ኃይሎችን በዚሁ አጋጣሚ አመስገን እፈልጋለሁ። ጥሩ ስራን የሰሩ እኔ የሚያዙም አልመሰለኝም። የሚያዙም አልመሰለኝም። በእርግጥ እንዲያው የንብረት ስለሆነ ና ማመልከት ስላለብኝ ነው ወጭ ያመለከትኩ እንጂ እያዛሉ የሚል ትን አልነበረኝ በኋላ ግን መያዛቸውን ሰ በጣም ደስታ ተሰምቶኛል፣ ማለት ነው እኔ በጣም ደስታ ነው የተሰማኝ። በወቅቱ በጣም ስለተጎዳው እኔ እያዛሉ ብዬም አስቤም አላቅም ተስፋ ቆርጬ ነበር። በፖሊስ ጣቢያ ራሱ መመዝገብ አልፈለግኩም ነበር፣ እኔ የሚገኙም አልመሰለኝም። ግን ፖሊሶቹ ትብብር አካባቢ ባሉ ህብረተሰብ ጥቆማ በመስጠት ቁጥጥር ስር እንዲውሉ ተደርጓል። በጣም ነው ተቋሙ የሚያመሰግነው። እውነት ከምር ከልቤ ነው የሚያመሰግናቸው። ተጠርጣሪዎቹ ወንጀል ለመፈጸም ሲጠቀሙባቸው የነበሩ የጦር መሳሪያዎች እና ተሽከርካሪዎች ተይዘዋል። ከግል ተበዳዮች ከተወሰዱ ንብረቶች መካከልም ጥቂት የማይባሉ በምሪት ተመልሰዋል። ፖሊስ በሚያከናውነው የወንጀል መከላከልና ምርመራ ሥራ የሚገኘው ውጤት የበለጠ አመርቂና ለዘላቂ ሰላም ዋስትና ያለው እንዲሆን የኅብረተሰቡ ተሳትፎ በእጅጉ ያስፈልገዋል። እነዚህ አደገኛ የወንጀል ቡድኖች በጋራና በተናጠል ቤትና መኪና ሲከራዩ ማንነታቸውን በማረጋገጥ እንዲሁም ለምን አገልግሎትና ዓላማ እንደሚከራዩ በመጠየቅ በኩል በአከራዮች ላይ የነበረው ክፍተት ካስከተለው ውጤት አንጻር በቀጣይ ልዩ ትኩረት የሚፈልግ ጉዳይ ነው። እነዚህ አካላት ትክክለኛ መታወቂያ የላቸውም። ልክ አሁን አዋጅ ወጥተዋል። ማንኛውም ሰው ቤት በሚያከራይበት ጊዜ ለቀበሌ የማሳወቅ ግዴታ አለበት። እነዚህ ነገሮች ሁሉ ተጥሰው እጄ ካሳወቅኩኝ ግብረ ከፍላለሁ በሚል ብቻ በእንዝላልነትና አርቆ ባለ ማሰብ። ነገ ይሄ ነገር ይመጣል በሚል ስሌት ውስጥ ሳይገቡ ወዲያው ተከራይ ሲመጣ ብቻ ተከራይ መጣለኝ፣ በተለይ ደግሞ ላጠይ ነው እንደዚህ ነው የሚል ላጠው ይመረጥና ወደ ቤታቸው ያስገባሉ። ለራሳቸው አይሆኑም፣ ለሌሎችም አካላትም አይሆኑ ስራዎች ይሰራሉና፣ መኪናም በውድ ዋጋ ነው የሚከራዩት። በውድ ዋጋ ነው መኪናም። ያከራዩትም አካላት ጥንቃቄ ቢያደርጉ ጥሩ ነው። ለማን ነው የማከራየው መኪናዬን ንብረቱንም እኮ ይዞ ይጠፋሉ። አሁን እንትን ብቻ ሳይሆን መኪናቸውንም ይዞ የመጥፋት ሁኔታዎችም አጋጥመዋል። እስካሁን ድረስ አከራዮቹ ዝም ብሎ ነው የሚሰጡት፣ ተከራዮቹ መኪናውን ይዞ ይጠፋሉ እና ጥንቃቄ መደረግ ያለባቸው ነገሮች አሉ። የጸጥታ አካል ባይኖር ኖሮ እንዴት እንደምንነው፣ ሁሉም አይቻሉ፣ ማንም ጉልበተኛ እንደፈለገው መኖር ይችላል ማለት ነው። ስለዚህ ፖሊስ ያለውን ተቀብሎ ትክክለኛ ሁኔታ ወንጀል ዜሮ ዜሮ ማድረግ ይቻላል። ተባብሮ ህዝቡ ቢተባበር ፖሊስ በቁርጠኝነት እንደዚህ የሚሰራው ፖሊስ ህዝቡ ጋ ጎን ሆኖ ቢተባበር ኑሮ እንደዚህ አይደረግም ነበር። ፖሊስ ብቻ ምንም መሆን አይችልም። እንደ ሰው ሳስበው ማለት ነው። አሁን የምናየው የምናስበው እናንተ ሰው ናችሁ እንደኛው፣ የለበሳችሁት ልብስ ብቻ ለየት ስለሚያደርጋችሁ የህግ አካላችሁ ተብሎ ስለሚገመት ብቻ በቃ እነሱ ወንጀል ይጠብቃሉ፣ ወንጀል ይፈልጋሉ፣ ወንጀለኛን ይይዛሉ የሚል ብቻ አይደለም። እኔ ራሴ ወንጀል የሚሰራው ሰው ወንጀሉን ለምን ታረጋለ? እያረገ ነው ብዬ ካላጋለጥኩት ሰውየውን ተው ካላልኩት፣ ህመሙ የኔ ዛሬ እኔ ስለደረሰብኝ ሊያወራ ችላለሁ። ነጌ ደግሞ ሌላ ሰው ላይ ነው። ይህ ነገር ሌላ ሰው ላይ ነው። ይሄ ነገር መቀጠል የለበትም። እኔ ህብረተሰቡ ከፖሊስ ጎን መሆን አለባቸው ላለውኝ። ምክንያቱም ምንድን ነው ዛሬ እኔን ዘረፉኝ፣ ንብረት የወሰዱ፣ ነጌ ደግሞ እነሱ ናቸው የሚዘረፉት። ስለዚህ በሰላም ጎን ሆኖ በፖሊስ ጎን ሆኖ ወንጀለኞችን እንዲያወጡ ሲጠሩ አቤት ብሎ በተጠሩበት ቦታ መሄድ አለባቸው፣ ህብረተሰቡ ማለት ነው። ነገ ቤታቸው ሊዘረፍ ይችላል፣ ሜዳ ላይ ደግሞ ሊዘረፉ ይችላሉ። ስለዚህ ምንድነው ማድረግ ያለበት? ተደራጅተው እንደኚህ ሌቦችን ማስወጣት፣ ለፖሊስ አሳልፎ መስጠት። ፖሊስ ሲጠራቸው አቤት ማለት አለባቸው፣ መሄድ አለባቸው፣ ቃል መስጠት አለባቸው። ዝም ብሎ ዛሬ ሞባይል ተወሰደ አይ ሞባይል ነው ብዬ ቤት መቅራት የለባቸውም። ሄዶ ለፖሊስ ወንጀሉ መናገር አለባቸው ነው ምለው። በፖሊስ ጎን መሆን አለባቸው ህብረተሰቡ። የአዲስ አበባ ፖሊስ የከተማችንን ሰላም ለማደፍረስ ሊቃጣ የታሰበ የሽብር ወንጀልን በማምከን እንዲሁም ህብረተሰቡን ያማረሩ በተለይም በጦር መሳሪያ ዘረፋ፣ ከባድ ስርቆት፣ ውንብድናና ሌሎች በታቀደና በቡድን በመደራጀት የሚፈጸሙ ወንጀሎችን በመቆጣጠር ለከተማችንና ለነዋሪዎቿ ሰላም ዋጋ ከፍሏል። የመዲናችንን እድገትና ውበት ተከትሎ እያደገ የመጣው የቱሪስቶች ፍሰት ኢኮኖሚያዊ ጠቀሜታውን በሚያጎለብት መልኩ የበለጠ ከፍ እንዲል የሰላምና የጸጥታው ጉዳይ ዋናው መሠረት በመሆኑ ከደረቅ ወንጀሎች ባሻገር የተለየ ተልዕኮ በማንገብ የመዲናችንን ሰላም ለማደፍረስ የሚደረጉ እንቅስቃሴዎችን አስቀድሞ እየለየ የሴረኞችን ሴራ በማክሸፍ ከሌሎች የጸጥታ አካላት ጋር ተቀናጅቶ በላቀ አቅም መሥራቱን ይቀጥላል። አሁንም አዲስ አበባ ፖሊስ አዲስ አበባን የሚመጥን ፖሊስ እንዲሆን ይህንን እምነት መስጠት የሚችል የተረጋገጠ ሰላም መኖሩን የሚያረጋግጥ ስራ በቀጣይነት መስራት ስለሚገባን እነዚህ አሁን የተገኙ ስራዎች ትልቅ ወረው አስተማማኝና ጥሩ ውጤት ያገኘንባቸው ስራዎች ቢሆኑም በቀጣይነት ህብረተሰቡ ከፖሊስ ጋር ሆነው እያንዳንዱን ነገር፣ እያንዳንዱን እንቅስቃሴ ከፖሊስ ጋር በመሆን ተጠራጣሪ ነገሮች ሲገኙ ለፖሊስ በመጠቆም አንዳንድ ለሀገራቸው ግድ የሌላቸውና ምንም ስዕብና የሌላቸው ግለሰቦች የሆነ አገር ላይ ሆነው ድሮ የተቀረጸን የወንጀል ፊልም ከሆነ ቦታ አውጥቶ ዛሬ ላይ እንደ ተፈጸመ አድርጎ ከተማውን ወይ ነዋሪውን የሚያሸብሩትን ያለማዳመጥና ላለመከታተል አሁን ፖሊስ አብሮ ከህብረተሰቡ ጋር እየሰራ ያለውና እያስገኘ ያለውን ውጤትና አሁን በተጨባጭ ከተማችን ላይ ያለውን ሰላም እያየ ይሄ ሰላም ቀጣይነት እንዲኖረው ከፖሊስና ከየትኛውም ጸጥታ ጋር ተባብሮ መስራት አለበት፣ የሚል መልእክት ነው ያለኝ።